የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣችኋለን። አዳዲስ የተሰሩት ኮንዶሚኒየሞች ለተመዝጋቢዎች እንዲሰጡ ተጠየቀም። ኮሎኔል ደመቀ ዘውዱ የተከዜ ዘብ ለውጊያ ዝግጁ መሆኑን አስታወቁም። የኢትዮጵያ አየር መንገድ አሜሪካ የወጣችው መመሪያ ተጽዕኖ አይፈጥርብኝም አለም። ህጻናት አግታ 25 ሺህ ዶላር የጠየቀችው ግለሰብ በቁጥጥር ስሯለች።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 ህጻናት አግታ 25 ሺ ዶላር የጠየቀችው ግለሰብ በቁጥጥር ስር ዋለች። ህጻናትን በመያዣነት ይዛ 25000 ዶላር የጠየቀችን ግለሰብ በቁጥጥር ስር አውሎ ምርመራ መቀጠሉን የቦሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። አመልካች ወይዘሮ ሽኩሪያ አብዱል ራሺድ ከባለቤቷ ጋር በመሆን ልጃቸውን ለማሳከም ጥቅምት 26 ቀን 2018 ዓ.ም ከድሬዳዋ አዲስ አበባ ወደሚገኘው ዶክተር አብይ ከአንገት በላይ ስፔሻሊስት የህክምና ተቋም ታካሚ ልጃቸውንና ሁለት ሴት ልጆቻቸውን ይዘው ይመጣሉ። ወላጆቹ ህጻኑን ለዶክተሩ አሳይተው ከቢሮ ሲወጡ የአምስትና የአስር ዓመት ዕድሜ ያላቸው ልጆቻቸው በማጣታቸው ይደናገጣሉ። ከጠፉት ህጻን ሮቢ እና ተሲያን ጋር አብራ የነበረችው የክራም ረሺድም በቦታው ላይ የለችም፣ ስልኳም አይሰራም። የህፃናቱ ወላጆች በተፈጠረው ድንገተኛ ሁኔታ ቢደናገጡም ሰዎች አረጋግተዋቸው ጉዳዩን በቦሌ ክፍለ ከተማ ፖሊስ መምሪያ ለካራማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት ያደርጋሉ። ፖሊስ የተቀበለውን አቤቱታ መነሻ በማድረግ ወዲያውኑ የምርመራና የክትትል ቡድኖችን በማዋቀርና ስራ በመጀመር ከተለያዩ አካላት ጋር ባደረገው ጥብቅ የስራ ትስስር ከህፃናቱ ጋር አብራ የነበረችው ኢክራም ረሽድ ህፃናቱን በኦሮሚያ ክልላዊ መንግስት ምስራቅ ሸዋ ዞን ባቱ ከተማ ዝዋይ ይዛቸው እንደሄደችና ቤተልሄም ሆቴል ውስጥ እንዳረፈች ፖሊስ ጣቢያው ከሚመለከታቸው አካላት ጋር ባደረገው ክትትል መረጃ ይደርሰዋል። ፖሊስ ግለሰቧን በቁጥጥር ስር ለማዋል ወደ ስፍራው በማምራት ላይ ባለበት ሁኔታ ግለሰቧ ለህፃናቱ ወላጆች በስልክ መልእክት 25000 አሜሪካ ዶላር ወይም የኢትዮጵያ 4 ሚሊዮን ብር እንዲልኩ አለበለዚያ ልጆቹን እንደማትለቃቸው ታሳውቃለች። የካራማራ አካባቢ ፖሊስ ጣቢያ ከባቱ ዙዋይ ከተማ ፖሊስ መምሪያ ጋር በመቀናጀትና የተለያዩ መረጃዎችን በማሰባሰብ ተጠርጣሪ ሂክራም ረሽድን በቁጥጥር ስር በመዋል ህጻናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ለወላጆቻቸው አስረክቧል። ወንጀል ፈፃሚዋ ከህፃናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉ መፈጸሟን ፖሊስ ገልጾ ከቅርብ ጊዜ ወዲህ ህፃናትን በመያዣነት በመያዝ ያልተገባ ጥቅም ለማግኘት የሚፈጸሙ ወንጀለኞች የተስተዋሉና ወንጀሎቹ የሚፈጸሙትም ከህፃናቱና ወላጆቻቸው ጋር ቅርብ ግንኙነት ባላቸው ግለሰቦች በመሆኑ ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የኢትዮጵያ አየር መንገድ አሜሪካ ያወጣችው መመሪያ ተጽዕኖ አይፈጥርብኝም አለ። የኢትዮጵያ አየር መንገድ ቡድን የአሜሪካ ፌዴራል አቪዬሽን አስተዳደር ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ ጥቅምት 28 ባወጣው መግለጫ አፍሪካን እና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ ማረጋገጫ ሂደቶች ሊገጥማቸው ይችላል ሲል አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን ዲሲ፣ ኒውዮርክ፣ ቺካጎ ና አትላንታ በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ና ለግንኙነቶች ተጨማሪ ጊዜ እንዲያቅዱ አሳስቧል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካ እና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞቹ አስተማማኝ ምቹና እንከን የለሽ አገልግሎት ለመስጠት ቁርጠኛ ነው ብለዋል።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 እኛ ወልቃይት ዘቦች እንደ ሌሎች በትንሽ ሳንቲም እና በህወሓት ፕሮፓጋንዳ ተታለን የአማራን ህዝብ የምንሸጥ አይደለንም፣ የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብሏል። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህወሓት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብሏል። የወልቃይት ዘብ ትላንት የማይካድራን ጭፍጨፋ የማስታወስ እና የመዘከር የወታደራዊ ሰልፍ ትርኢትና ሌሎች ተጨማሪ ስነስርዓቶችን አካሂዷል። አዳዲስ የተሰሩት ኮንዶሚኒየሞች ለተመዝጋቢዎች እንዲሰጡ ተጠየቀም። የብልጽግና ፓርቲ ከፍተኛ አመራሮች በአዳማ ካካሄዱ ስብሰባ በኋላም በአዲስ አበባ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። በአጭር ጊዜ በፍጥነትና በጥራት የተገነቡ የተለያዩ ፕሮጀክቶችን የጎበኙት አመራሮች የከተማዋ ገጽታ መለወጡንም መስክረዋል። በሳምንቱ መጨረሻ የፓርቲው ከፍተኛ አመራሮች ከጎበኟቸው የልማት ስራዎች መካከል በከተማ አስተዳደሩ የተገነቡ የኮንዶሚኒየም ቤቶች መሆናቸው ተገልጿል። በጀርመን በግራር እና በአየር ጤና ሳይቶች በ9 ወራት የተገነቡት የጋራ ሙሪያ ቤቶች ሙሉ በሙሉ የተጠናቀቁ ሲሆን በ24 ህንፃዎች ውስጥ የተካተቱ 1287 ቤቶች ሲሆኑ ስቱዲዮ 182 ባለ 1 585 ባለ 2 288 ባለ 3 200 ንግድ ቤት 32 መሆናቸውን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ለጎብኚዎች ተናግረዋል። መሰረተ ልማት ከማሟላት አኳያም ለ24ቱም ህንፃዎች ሙሉ የመብራት አገልግሎት መስጠት የሚችሉ ትራንስፎርመሮችና የመስመር ዝርጋታ ተከናውኑላቸዋል። የመጠጥ ውሃ ዝርጋታ ሙሉ ለሙሉ የተጠናቀቀ ሲሆን በእያንዳንዱ ህንፃ ቤዝመንት ውስጥ ሶስት ሮቶ 10ሺ ሊትር የሚይዝ ህንፃው ላይ ሁለት ሮቶ 10ሺ ሊትር የሚይዝ ተገጥሟል። እነዚህ የኮንዶሚኒየም ቤቶች ለማን እንደሚሰጡ ይፋ ያልተደረገ ሲሆን የኮንዶሚኒየም ተመዝጋቢዎች ግን ቤቶቹ ለእነሱ እንዲሰጡ ጠይቀዋል። በአሁኑ ሰዓት በከተማ አስተዳደሩ የተገነቡትን ቤቶች ተጠቃሚ ለመሆን ለአመታት ስንጠብቅ ከቆየን ተመዝጋቢዎች ውጪ ቅድሚያ ሊሰጠው የሚገባ አካል ይኖራል ብለን አናምንም ብለዋል። ከተማ አስተዳደሩ የተመዝጋቢዎችን ጥያቄ ከመመለስ አንጻር ታማኝነቱና ለቤት ተመዝጋቢዎች ያለውን አመለካከት የሚያሳይበት ውሳኔ እንዲወሰን ጥሪ አቅርበዋል። ተደርገዋል በጀርመን በግራርና አየር ጤና የተገነቡት የጋራ መኖሪያ ቤቶች በግቢ ውስጥ በርካታ ተጨማሪ አገልግሎቶችን ያካተቱ ሲሆን የልጆች መጫወቻዎች፣ የስፖርት ሜዳዎች፣ የጋራ መገልገያ ኮሪደሮች፣ የአደጋ ጊዜ መውጫ ደረጃዎች፣ የመኪና መቆሚያ፣ ሙሉ ለሙሉ ፊኒሽንግ የተሰራ፣ በእያንዳንዱ ህንፃ 52 መኪና መቆሚያ፣ በእያንዳንዱ ህንፃ ሁለት ሊፍት የተገጠመለት፣ የተደረቀ ቆሻሻ ማስወገጃ በእያንዳንዱ ወለል ላይ የተገጠመለት፣ የእሳት አደጋ መከላከያ ሙሉ ለሙሉ ያላቸው መሆኑን ለየት ያደርጋቸዋል ሲል ከቤቶች ልማትና አስተዳደር ቢሮ ያገኘነው መረጃ ያሳያል። ሳውዲ አረቢያ በስደተኞች ላይ የወሰደችው እርምጃ እያነጋገረ ነው። የሳውዲ የደህንነት ባለሥልጣን በአንድ ሳምንት ውስጥ በአጠቃላይ 21647 ህገወጥ ነዋሪዎችን በቁጥጥር ስር ውለዋል። እነዚህ ሰዎች የተያዙት ከጥቅምት 30 2025 እስከ ህዳር 5 2005 ባለው ጊዜ ውስጥ በጸጥታ ኃይሎችና ከሚመለከታቸው የመንግሥት ኤጀንሲዎች ጋር በመተባበር ባደረጉት የጋራ ፍተሻ ነው። የተያዙት 12838 የነዋሪነት ህግን የጣሱ፣ 4564 የድንበር ደህንነት ህግን የጣሱ እና 4245 የሠራተኛ ህግን የጣሱ የራሱ ናቸው። በአጠቃላይ 12098 ህገ ወጥ ነዋሪዎች ከሀገር ተባረዋል። 21800 የጣሱ ወንጀለኞች የጉዞ ሰነዶችን እንዲያሟሉ ወደ ዲፕሎማሲያዊ ተልእኮቻቸው ተልከዋል። 6012 የጣሱ ወንጀለኞች የጉዞ ሂደታቸውን ለማጠናቀቅ ተልከዋል። ወደ ሳውዲ ድንበር በህገወጥ መንገድ ለመሻገር ሲሞክሩ የተያዙት ሰዎች ቁጥር 1943 ሲሆን ከእነዚህም ውስጥ 45 በመቶ የየመን ዜጎች፣ 54 በመቶ የኢትዮጵያ ዜጎች እና 1 በመቶ ደግሞ የሌሎች ብሔረሰቦች አባላት ናቸው። በህገወጥ መንገድ ከሳውዲ ለመውጣት ሲሞክሩ የነበሩ 37 ሰዎችም ተይዘው ታስረዋል። ቱርክ በኔታንያሁ ላይ የዘር ማጥፋት ወንጀል የእስር ማዘዣ አወጣች። ቱርክ አርብ ዕለት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ና በመንግስታቸው ውስጥ ባሉ በርካታ ከፍተኛ ባለሥልጣናት ላይ የዘር ማጥፋት ወንጀልን አስመልክቶ የእስር ማዘዣ ማውጣቷን አስታውቃለች። ከኢስታንቡል አቃቤ ሕግ ጽህፈት ቤት የተሰጠው መግለጫ የእስራኤልን መከላከያ ሚኒስትር እስራኤል ካትስን፣ የብሔራዊ ደህንነት ሚኒስትር ኢታማር ቤን ጊቬርን እና የጦር ኃይሎች አዛዥ ሌተናል ጀነራል ኤያል ዛሚርን ጨምሮ 37 ባለስልጣናት ስማቸው መዘርዘሩን አስታውቋል። መግለጫው ሙሉ ዝርዝር ይፋ እንዳልተደረገ ኤኤፍፒ ዘግቧል። ቱርክ ባለስልጣናቱን እስራኤል በጋዛ ውስጥ በስርዓት የፈጸመችው በስርዓት የፈጸመችው የዘር ማጥፋትና የሰብአዊነትን የሚቃረኑ ወንጀሎች ፈጽመዋል ብላ ከሳለች። መግለጫው ቱርክ በጋዛ ሰርጥ ውስጥ የገነባቸውና እስራኤል በመጋቢት ወር በቦምብ ደብድባው የነበረውን የቱርክ ፍልስጤም ወዳጅነት ሆስፒታልንም ጠቅሷል። ባለፈው ዓመት ቱርክ እስራኤልን በዓለም አቀፉ የወንጀል ፍርድ ቤት የዘር ማጥፋት ወንጀል ክስ የመሠረተችውን ደቡብ አፍሪካን ጉዳይ ተቀላቅላለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የክልላዊ ሰላም እቅድ አካል በመሆን ከጥቅምት አስር ጀምሮ በጋዛ ውስጥ በቀላሉ ሊፈርስ የሚችል የተኩስ አቁም ስምምነት በስራ ላይ ይገኛል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም፣ ለወዳጆቻችሁም በፍቅርና በቅንነት አጋሩ ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።